ሰበር መረጃዎች መጋቢት 17 2017፣ ዘመቻ አንድነት የጎንደር ግንባር ድል በሁሉም የአማራ የአማራ ግዛቶች ከታወጀ ሰባተኛ ቀኑ ባስቆጠረው ዘመቻ አንድነት ከጎንደር ግንባር እለቱን ጠብቆ በድል እየቀጠለ ነው። በማዕከላዊ ጎንደር ቀጠና በወገራ ወረዳ የጎንደር በጋሻው ክፍለ ጦር አጥናፍ ብርጌድ፣ ይታየው ብርጌድ ከደብየው ከተማና ወርቅ ደግሞ ከተሞች የሰፈሩ የአገዛዙ ጦር ላይ ጥቃት በማድረሱ ከተሞችን የተቆጣጠረ ሲሆን ከጎንደር ደባርቅና ዋና መስመር ጠላት እንዳይንቀሳቀስ መቁረጥ ችሏል። አሁንም ከተሞችን መስመሩ በፋኖ ቁጥጥር ስር ይገኛል። በዚህ የወገራ ግንባር ጥላት 21 ሞት አስራ አራት ቁስለኛ ሆኗል። መቶ አለቃ ዋሴ የተባለው የጠላት አመራር መደምሰሱ ተረጋግጧል። በቀን 15 2017 ከጎንደር ከተማ ደቡባዊ አቅጣጫ ጠዳ ምንዝሮ ብርኳክስ አካባቢ አፋጎ ጎንደር በጋሻው ክፍለ ጦር የተውጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከሩ ፋሽስት ሰራዊት በተኩስ መልሰውታል። በዚህ ግንባር ምንዛሮ በተባለው ቦታ መንገደኞችን ፋኖ በመምሰል ሲዘርፉ ጅና ፋኖ በመምሰል ሲዘርፉ እጅ ከፍንጅ የተደረሰባቸው ዘራፊዎች ላይ በተወሰደ የማያዳግም እርምጃ ዜሮ ሁለት ዘራፊዎች ተደምስሰዋል። በማዕከላዊ ጎንደር ቀጠና በምዕራብ በለሳ የጎንደር በጋሻው ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ በቀን 152017 ቀን ልዩ ስሙ ሮቢት አሷ ጋሪ ጋር እና አካባቢ በተከታታይ ሁለት ቀናት ጠላት የተዋጉት ሲሆን ሰባት የተደመሰሰ፣ ሶስት ቁስለኛ ሆኖ ፈርጥቷል። በደቡባዊ ጎንደር ቀጠና አለም ሳጋ አካባቢ አለም ሳግ አካባቢ ውባንታ ባት አንደኛ ኮር አካል የሆኑ ብርጌዶች ከጠላት ጋር አጭር ሰዓት ጠላትን የተፋለሙ ሲሆን የተመዘገበ ሰብአዊ፣ ቁሳዊ ኪሳራ የለም። በጎንደር ግንባር ዘመቻ አንድነት ወታደራዊ ጥቃት ግለቱን ጠብቆ እየተፋፋመ ሲገኝ በሰባት ቀን ውስጥ በ11 ልዩ ልዩ ቦታዎች 14 ጊዜ ውጊያ በማድረግ ንቁ ተሳትፎ የሆነች የጎንደር በጋሻው ክፍለ ጦር ዛሬም በበለሳ ሮቢት በወገራገር ደብዬ ወርቅ ደግሞ ውጊያ አጠናክሮ ቀጥሏል። በጎንደር ግንባር አብዛኞቹ ቀጠና ዘመቻ አንድነት ጠላትን ሰቅሶ በመያዝ የአገዛዙ የዘወትር ወታደራዊ፣ ፖለቲካዊ፣ አስተዳደራዊ ተግባራትን መከወን በማይችልበት ደረጃ ላይ እየደረሰ ነው። በስምንተኛ ቀኑም በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በወራሪው ጠላት ላይ መብረቃዊ ጥቃት በፈጸመው ድል ተቀናጅቷል። በዚህም በአማራ ፋኖ በጎጃም በስድስተኛው ክፍለ ጦር በላይ ዘለቀ ብርጌድ፣ በረሃኛው ጁባለ ቡተራ ብርጌድ፣ ቀስተ ዳመራ ብርጌድ በጥምረት አማኑኤል ከተማ ባደረጉት ውጊያ ከጠዋቱ 12 ሰዓት እስከ 5 ሰዓት የዘለቀ ቢሆንም 80 የጠላት ኃይል ሲደመሰስ 24 የጠላት ኃይል ቆስሏል። 16 ክላሽ ተማርኳል። 14 የጠላት ኃይል ተማርኳል። በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለጦር ዋሽራ ባደረገው ጥምር ማጥቃት ዮሐንስ አለማየው ብርጌድ፣ መብረቁ ተፈራ ብርጌድ እና አንደኛ ክፍለ ጦር እሞት የያዛቸው ብርጌድ አበራ ዳሙ ሻለቃ የተሳተፉ ሲሆን 23 የተደመሰሰ 18 የቆሰለ አንድ ድሽቃ በምታቱ ከትጥቆ ውጭ በማድረግ ዋሽራ ከተማ ላይ የጠላትን አከርካሪ የሰበረ ውጊያ አድርገዋል። በአማራ ፋኖ በጎጃም አራተኛ ዳዊ አራተኛ ጃዊ ክፍለ ጦር በሰርጎ ገብ ጥቃት ስልት ጃዊ ፈንዲቃ ከተማ ላይ በተወሰደው እርምጃ ስርዓት ውቁና ቁንጮ የነበሩ ሁለት ቀንደኛ አመራሮች ተደምስሰዋል። በአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚኒሻ ስልጠና ሲወስዱ የነበሩ አስራ አንድ የጠላት ኃይሎች እስከ መሳሪያቸው ተማርገዋል። በአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ የንቅናቄ መድረክ ስራ በሰፊ የተሰራ ሲሆን ጀግናው የጎጃም አማራ ስርዓቱን እስከመጨረሻው በመፋለም ቁርጠኝነቱን አሳይቷል። በቀጣይ ከአማራ ፋኖ የሚመጣው ማንኛውም የክተት ጥሪ በመቀበል ወራሪውን የአብይ አህመድ መንግስት ኃይል እጅ እጁን ይዘን የያዘውን መሳሪያ ለመቀበል ዝግጁ ነን የሚል ከፍተኛ መነሳሳት የተሞላበት አቋም አንጸባርቀዋል።